ሕይወት ያለ ኢየሱስ ባዶ ነው። ሕይወት ያለ ኢየሱስ ጨለማ ነው። ሕይወት ያለ ኢየሱስ ሞት ነው። ኢየሱስ ከሌላችሁ ባዶ ናችሁ። ኢየሱስ ከሌላችሁ በሞት ውስጥ ናችሁ። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ። ስለዚህ ኢየሱስ ብርሃን ነው። ኢየሱስ የዘላለም ሕይወት ነው። ኢየሱስ አዳኝ ነው። ኢየሱስ ሕያው ነው። ኢየሱስ ዘላለማዊ ነው። ኢየሱስ ከማይጠፋው ዘር ነው። ኢየሱስ አዳኝ ነው። ያለ ኢየሱስ ሕይወታችን ባዶ ነው ማለት ነው። ስለዚህ በኢየሱስ ክርስቶስ ስትሆኑ በብርሃን ትመላለሳላችሁ። በኢየሱስ ክርስቶስ ስትሆኑ ብርሃን ናችሁ። በኢየሱስ ክርስቶስ ስትሆኑ ሕያው ናችሁ። በኢየሱስ ክርስቶስ ስትሆኑ ከማይጠፋው ዘር ናችሁ። በኢየሱስ ክርስቶስ ስትሆኑ ዘላለማዊ ናችሁ። በኢየሱስ ክርስቶስ ስትሆኑ የእግዚአብሔር ልጅ ናችሁ። በኢየሱስ ክርስቶስ ስትሆኑ ድናችኋል። በኢየሱስ ክርስቶስ ስትሆኑ ከማይጠፋው ዘር ናችሁ። ህይወት ያለ ኢየሱስ ሞት ነው። በኢየሱስ ክርስቶስ ስትሆኑ ህያዋን ናችሁ። ህይወት ያለ ኢየሱስ ጨለማ ነው። በኢየሱስ ክርስቶስ ስትሆኑ እናንተ የዓለም ብርሃን ናችሁ። ህይወት ያለ ኢየሱስ ባዶ ነው። በኢየሱስ ክርስቶስ ስትሆኑ እናንተ ከማይጠፋው ዘር ናችሁ፣ ሁሉ አላችሁ። ህይወት ያለ ኢየሱስ ክርስቶስ ምንም ነው። ህይወት ያለ ኢየሱስ ክርስቶስ ሞት ነው። በኢየሱስ በማመን ይህን የዘላለምን ህይወት እንድታገኙ በኢየሱስ ክርስቶስ በማመን ከጨለማ ወደ ምደነቅ ብርሃን እንድትመጡ በኢየሱስ ክርስቶስ በማመን ከምጠፋው ዘር ወደ ማይጠፋው ዘር እንድትሸጋገሩ በኢየሱስ ክርስቶስ በማመን ከዘላለም ሞት ወደ ዘላለም ህይወት እንድትሸጋገሩ ጋብዛቸው። ኢየሱስ ክርስቶስ ዛሬም ሁለም ለዘላ ዓለም ሕያው ነው።